መምህራኖች ያላስተማሯችሁን፣ ቤተ ክርስቲያን ያላስተማረቻችሁን እንግዳ ትምህርት አጣምጡ። ይህማ ከሰማይ የወረደ ስለሆነ እግዚአብሔር ነው ብላችሁ አትቀበሉ። ቶሎ በቤተ ክርስቲያን ሕይወት ውስጥ በቤተ ክርስቲያን ጉዞ ውስጥ አሉ ሐሰተኞች። መምህር መምህራንን የምንል በስተናል ሁሉ አስተማሪ ሆኗል። አሁን ትምህርቱን ግን የመለየት ማንም ያስተምረው ማንም እንከሌ ናቸውና እዚህ የማዕረግ ላይ ያሉ ናቸውና ብለን አሚኑ አሜን አንልም ማለት ነው። ምንም አይነት ምን ትምህርት አጣርተን የምናስገባው ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ አሞታን ሞታን በአብይ ሃይሉ ሥልጣን አሰሮ ለሰይጣን አገአዞ ለአዳም ሰላም ሚዜሰ ኮነ ፍስሃ ወሰላም። ሌላ ልዩ ትምህርት አታምጡ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን የተላከ ምዕራፍ ዐሥራ ሶስት ቁጥር ዘጠኝ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራን ወንጌል፣ ይህንን መርሃ ግብር የምትከታተሉ በመላ ዓለም ያላችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የልዑል እግዚአብሔር ስም የተመሰገነ ይሁን። ለዚህ ዕለት ለዚህ ሰዓት ስላደረሰን በየጊዜው በየሰዓቱ እናመሰግነዋለን። በዛሬው ዕለት እንደ እግዚአብሔር ፈቃድ የምን የተነጋገረበት የትምህርታችን ርዕስ አስቀድመን የተናገርነው ነው። ሌላ ልዩ ትምህርት አታምጡ የሚል ነው ርዕሳችን። በዚህ ኃይለ ቃል መነሻነት እግዚአብሔር አምላክ እንደፈቀደ እንማማራለን። እሱ የዘወትር አስተማሪያችን፣ መካሪያችን፣ ግሳጫችን ልዑል እግዚአብሔር የራቀውን ምስጢር አቅርቦ የረቀቀውን አጉልቶ የጠመመውን አቅንቶ የጎደለውን ሞልቶ ማስተዋሉን ጥበቡን ለሁላችንም ሰጥቶ እንዲያስተምረን እንዲመክረን እንዲገስጸን እንዲያረጋጋን እንዲያጽናናን እንዲያጸናን ቅዱስ ፈቃዱ ይሁንልን። እንግዲህ በርዕስ አድርገን የመረጥነው ይሄ ዕብራውያን 13 ቁጥር 9 ላይ ሌላ ልዩ ትምህርት አታምጡ የሚል ነው። እንግዲህ ይህንን ኃይለ ቃል እንደው የበለጠ ለመረዳት ከቁጥር ሰባት ጀምረን ስናነበው የእግዚአብሔርን ቃል የነገሯችሁን መምህሮቻችሁን አስቡ፣ መልካም ጠባያቸውን አይታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለምም የሚኖር እርሱ ነውና ሌላ ልዩ ትምህርት አታምጡ ነው የሚለው። እና ሲጀምር እንግዲህ የእግዚአብሔርን ቃል የነገሯችሁን መምህራኖቻችሁን አስቡ ብሎ ነው የሚጀምረውና የእግዚአብሔርን ቃል የነገሩን መምህሮቻችን እነማናቸው? የሚለውን ማወቅ ያስፈልጋል ማለት ነው። እነማናቸው መምህራኖቻችን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት መምህሮቻችን እነማናቸው? የሚለውን ስናይ እንግዲህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሐዋርያዊት ናት። እንግዲህ ቤተክርስቲያን ባህርያት መካከል አንዱ ሐዋርያዊት የሚል ነውና፣ ሐዋርያዊት ናት። ሐዋርያዊት ናት ማለት ደግሞ እምነቷ የሐዋርያት ነው፣ ትምህርቷ የሐዋርያት ነው፣ ክህነቷ የሐዋርያት ነው፣ ትውፊቷ የሐዋርያት ነው፣ ስርዓተ አምልኳ ሁሉ የሐዋርያት ነው ማለት ነው። ኤፌሶን ምዕራፍ ሁለት ቁጥር 20 ላይ ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ላይ ታነጻችኋል፣ ተመስረታችኋል ነው የሚለው። የቤተ ክርስቲያኒቱ መሰረት ነቢያትና ሐዋርያት ናቸው። የነቢያት ትንቢት፣ የሐዋርያት ስብከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማዕዘን ራስ ድንጋይ ተብሏል። ሁለቱን ያገናኘ ሁለቱን ማለት ትንቢተ ሐዋርያትንና ስብከተ ሐዋርያትን ስብከተ ሐዋርያትንና ትንቢተ ነቢያትን ማለት የነቢያትን ትንቢት የሐዋርያትን ስብከት ያገናኝ የነቢያት የተተነበየውን ትንቢት የተቆጠረውን ሱባኤ የተመሰለውን ምሳሌ እሱን አማናዊ አድርጎ በትንቢቱ መሰረት፣ በሱባኤው መሰረት፣ በምሳሌው መሰረት አማናዊ አድርጎ የፈጸመልን እሱ ስለሆነ ማለት ያንን ይህንን የነቢያቱን ትንቢታቸውን፣ ምሳሌያቸውን፣ ሱባኤያቸውን የፈጸመውን ደግሞ ነቢያት እሱ ደግሞ ወረደ እነሱ ደግሞ ወረደ፣ ተወለደ፣ ተጠመቀ ተሰቀለ፣ ሞተ፣ ተነሳ፣ ዓለሙን አዳነ፣ አረገ፣ ዳግም ይመጣል ብለው ደግሞ እነሱ አስተማሩ። ከዛ በኋላ ሌሎቹ ያደረጉት ይህንኑ ማብራራት ነው። ሊቃውንተ ቤተ ክርስቲያን በየጊዜው በየዘመኑ የተነሱት ሁሉ በመንፈስ ቅዱስ ሱባኤ ገብተው ግብር ገብተው ሱባኤ ገብተው ማለት ነው ይህንኑ ለሐዋርያት በሐዋርያት አማካኝነት የተገለጠውን እሱ ለሐዋርያት ያስተማረውን እንደገና ከሱ ደግሞ ጠይቀው ሰብይ ገብተው እንደገና ያንኑ ነው የሐዋርያትን ትምህርት ያብራሩት፣ ያመሰጠሩት፣ የገለጡት አንድም እያሉ ያብራሩት እሱን ነው። ስለዚህ የቤተ ክርስቲያኒቱ የትምህርቷ መሰረት አስቀድሞ በብሉይ ኪዳን ነቢያት ናቸው። በሐዲስ ኪዳን ደግሞ ሐዋርያት ናቸው ማለት ነው። ከዚያ በኋላ ደግሞ እነሱኑ የመሰሉ ሐዋርያትን የመሰሉ መምህራነ ቤተክርስቲያን ሊቃውንተ ቤተክርስቲያን እንደነ ቅዱስ አትናቴዎስ ሐዋርያዊ፣ እንደነ ቅዱስ ጎርጎሪዎስ ዘኑሲስ፣ ጎርጎሪዮስ ዘንዚናዙ፣ ባስሊዮስ ዘቂሳሪያ፣ እነ ቅዱስ ኤጲፋኒዎስ፣ እነዚህንና እነዚህን የመሳሰሉት እነሱንም የመሰሉ ደግሞ እንደገና በየጊዜው እየተነሱ አሁን ድረስ ያሉ ሊቃውንተ ቤተ ክርስቲያን ያንኑ የነበረውን የተቀበሉትን ይዘው አጽንተው እያስተማሩ ያሉ ወንበር ዘርግተው እያስተማሩ ያሉ ሊቃውንተ ቤተክርስቲያን በቤተክርስቲያን አሁን ድረስ ያሉት ማለት እነዚያ ናቸው፣ የቤተክርስቲያናችን መምህራን። መነሻዎቹም ደግሞ እነዚያው ነቢያቱ፣ ሐዋርያቱ ማለት። ስለዚህ ቅዱስ ጳውሎስ ምን አለ ማለት ነው? መልካም እነዚህን መምህራኖቻችሁን አስቧቸው ነው። ስለዚህ ምንድን ነው የምናስበው? መምህራኖቻችን ስማቸውን ነው የምናስበው። ስማቸውን ስማቸውን ማሰብ ራሱ በረከት ነው። ቀላል አይደለም ግን ከምንም በላይ ትምህርታቸውን። ለዚህ ነው የሌላ ትምህርት አታምጡ ያለው። ወርዶ ትምህርታቸውን እንድናስብ ምን አስተማሩ? ሚስጥረ ሥላሴን በተመለከተ ምን አስተማሩ? እነዚህ አባቶች ነቢያ ሐዋርያት፣ ከዚያም ደግሞ ሊቃውንተ ቤተ ክርስቲያን። እንግዲህ ከሊቃውንተ ቤተ ክርስቲያን ከሐዋርያት መካከልም ሐዋርያነ አበው የሚባሉ አሉ። ሐዋርያነ አበው በቴዎሎጂ አፖስቶሊክ ፋዘርስ የሚባሉት ማለት ነው። ከዚያ ደግሞ ዶክተርስ ኦፍ ዘ ቸርች ወይም ደግሞ የቤተ ክርስቲያን ሊቃውንት እነዚያ ደግሞ ሊቃውንተ ቤተ ክርስቲያን ደግሞ አሉ ማለት ነው። እነዚህ ከሐዋርያት ጀምረው ሐዋርያውያን አበው ሊቃውንተ ቤተ ክርስቲያን ስለ ስላሴ ስለ ሚስጥረ ስላሴ ምን አስተማሩ? ስለ ሚስጥረ ስጋዌ ምን አስተማሩ? ስለ እመቤታችን ስለ ቅድስት ድንግል ማርያም ምን አስተማሩ? ምን አሏት? ስለ ቅዱሳን ምን አስተማሩ? ስለ ቅዱሳን መላእክት ምን አስተማሩ ስለ ቅድስት ቤተ ክርስቲያን ምን አስተማሩ፣ ስለ ሚስጥራተ ቤተክርስቲያን ምን አሉ ብለን ማለት አስቡ የተባለ ነው። ያንን እንድናስበው ምንድን ያስተማሩት ምን አሉ። ክርስቲያኖች ምን ጊዜም በየትኛውም ዘመን በየትኛውም ቦታ ብንገኝ እግዚአብሔር የእግዚአብሔርን ቃል የነገሯችሁን ተብለን መምህራኖቻችሁን አስቧቸው ተብለን። ስለዚህ ምንጊዜም የቤተ ክርስቲያን ሚዛን የሚሆነው ያ የሐዋርያት ትምህርት ስለሆነ የሊቃውንተ የቤተ ክርስቲያን ትምህርት ስለሆነ ሚዛናችን እነዚያን አስቡ። መልካም ጠባያቸውን አይታችሁ በእምነት ምሰሏቸው፣ ተበል አስቧቸው፣ በእምነት ምሰሏቸው። በእምነት እነሱ ያመኑትን እመኑ፣ እነሱ ያስተማሩትን ተምራችሁ ያመኑትን እመኑ ነው። በእምነት ምሰሏቸው ማለት ያመኑትን ነው የምናምነው። ስለ ሥላሴ ያመኑትን እናምናለን። ስለ ሥጋዌ ያመኑትን እናምናለን። ስለ ምስጢረ ስለ ክርስቶስ ሰው መሆን ስለመሬታችን ስለ ቅድስት ድንግል ማርያም ያስተማሩትን እንማራለን ያመኑትን እናምናለን። ወላዲት አምላክ ብለዋታል ወላዲት አምላክ ብለን እናምናለን ማለት፣ ሌላም ሌላም ሌላም ማለት። ስለዚህ በእምነት ምሰሏቸው ማለት ይሄ ነው። በእምነት ለመምሰል ምን አመኑ ብለው እነሱን እምነት ማወቅ ያስፈልጋል። ምንድን ነው ያመኑት? እንዴት አመኑ? ምን አመኑ? እንዴት አመኑ? ስለዚህ ያንን ወደ ኋላ ሄዶ ማየት ትምህርታቸውን መጠየቅ ያስፈልጋል። ከመምህራን ነገር ስር ቁጭ ብሎ ሊቃውንተ ቤተክርስቲያን አሉ። ያንን ያስቀጠሉ የሐዋርያትን ትምህርት ሐዋርያውያን አበው አስቀጥለዋል። ከዚያ ደግሞ ሊቃውንተ ቤተክርስቲያን ደግሞ ከሐዋርያውያን በ ከሐዋርያት ከሐዋርያውያን አበው ያገኙትን መንፈስ ቅዱስ የገለጠላቸውን ደግሞ እንደገና ደግሞ አመስጠረው አብራርተው ደግሞ አቀብለዋል ደግሞ ለተከታዩ ትውልድ እንዲህ እያለ በቅብብሎሽ እኛ ላይ ይደርሷል ማለት ስለዚህ ያንን በእምነት መሰሏቸው ማለት ያመኑትን አውቀን ነው። እንግዲህ በእምነት ለመምሰል ቅዱስ አትናቴዎስ ሐዋርያዊን ለመምሰል ቅዱስ አትናቴዎስ ሐዋርያዊ ምን አመነ? ምን አስተማረ? ምን ተማረ? ምን ተቀበለ? ምን አስተማረ? ምን አመነ? ምክንያቱም ያስተማሩት ያመኑትን፣ ያስተማሩት ያመኑትን ነው። ክርስቲያንም የሚያምነው የተማረውን ነው። የተማረ ስለዚህ ምንድን የተማር ነው? ምንድን ነው እየተማርን ያለ ነው? አሁን ማንም ሰው ሲያስተምር ያንን ትምህርት ምን ጊዜም የምንመዝነው በእነዚያ በቀደሙት በአባቶቻችን ትምህርት ነው ማለት። ስለዚህ ቤተክርስቲያን ምን አለች? ሚዛኗ ምን ጊዜም ቤተክርስቲያን ስለሆነች ማለት። ለዚህ ነው እንግዲህ እግዚአብሔርን ቃል የነገሯችሁን መምህራኖቻችሁን አስቡ፣ መልካም ጠባያቸውን አይታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም የሚኖር ነው። ያው ነው በቃ። ትናንትና እሱ ነው፣ ቅድመ ስጋዊ ወልደ እግዚአብሔር ተብሎ በስጋዊ ኢየሱስ ክርስቶስ አማኑኤል ተብሎ ቅድመ ዓለም ከአብ ያለ እናት ተወልዶ ድህረ ዓለም ከመቤታችን ያለ አባት ተወልዶ ማለት ነው። ከስጋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ያለ ቅድመ ዓለም በማዕከል ዓለም ድህረ ዓለም ወደፊትም የሚኖር የነበረ ያለ የሚኖር ያው ነው። ኢየሱስ ክርስቶስ ትናንትና ምሱ ነው፣ ዛሬም ምሱ ነው፣ ነገ ለዘላለም የሚኖረው ምሱ ነው። ስለዚህ ትምህርቱ እሱ ያው ስለሆነ ትምህርቱ ሊለዋወጥ አይችልም ማለት እሱ የሚለዋወጥ ስላልሆነ እግዚአብሔር የሚለዋወጥ ስላልሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያው ስለሆነ የትላንትናው ነው ዛሬ ያለው የዛሬው ነው ነገም ለዘላለም የሚኖረው ያው የትላንትና የነበረው ዛሬ ያለው ነው የሚኖረው ለዘላለም። ስለዚህ አንድነት ሶስትነት ቤተክርስቲያኒቱ እስካሁን ባስተማረችበት አንድነት ሶስትነት ነበረ፣ አለ፣ ይኖራል። ከሶስቱ አካላት አንዱ አካል ከመቤታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ የሚለው ትምህርትም የነበረ ትምህርት ነው። አሁንም አለ ይኖራል ማለት ነው። ስለዚህ ያንን ነው ኢየሱስ ክርስቶስ ትላንት፣ ዛሬ ለዘላለሙም ያው ነው የተባለ ይህንን ካለ በኋላ ሌላ ትምህርት አታምጡ። ኢየሱስ ክርስቶስ ያው ስለሆነ መምህራኖቻችሁን አስቡና በእምነት ምሰሏቸውና የነሱን ትምህርት ይዛችሁ ተጓዙ ነው። ሌላ ትምህርት አታምጡ ማለት መምህራኖች ያላስተማሯችሁን ቤተክርስቲያን ያላስተማረቻችሁን እንግዳ ትምህርት አታምጡ። አንድም ምን ማለት ነው? እሚያመጡትን አትቀበሉ ማለት እኔ መቻ መጣው እንግዳ ትምህርት ልንል እንችላለን። ምዕመናን ብዙዎቻችን እንግዳ ትምህርት አምጪዎች አድርኛ ተቀበያ ይችላል። የሚያስተምሩንን ነው የምንቀበለው፣ ግን የሚያስተምሩንን ደግሞ መለየት አለብን ማለት። ማንም ያስተምረው አስተማሪው ማንም ሊሆን ይችላል። ማንም ይሁን ግን ምንድነው፣ ምን እያለና ያስተማረው? ምን አለ ይሄ አሁን ያስተማረው ትምህርት ቀድሞ ቤተክርስቲያኒቱ ካስተማረቸው ትምህርት ጋር እንዴት ነው የሚታየው? የቀደሞች ምን አሉ፣ አሁን ምን እያሉ ነው? የአሁኑ መምህራን፣ የአሁኑ ሰባኪያን፣ የአሁኑ ጳጳሳት፣ የአሁኑ ቀሳውስት፣ የአሁኑ መነኮሳት፣ የአሁኑ ሰባኪያን ወንጌሎች፣ የአሁኑ ካህናት ምን እያሉ ነው? መለየት ያስፈልጋል። ማለት የሰውየውን ማንነት አይደለም የሚታይ ትምህርቱ ነው የሚመዘነው። ሰውየው ማንም ሊሆን ይችላል። በማንኛውም አይነት ክብር ቦታ ላይ ሊቀመጥ ይችላል። ሰውየው በአይኖቻችን ፊት የተናቀም ሊሆን ይችላል። በአይኖቻችን ፊት የከበረን መስሎ የታየ ሊሆን ይችላል ምንም ሆኑ ሰውየው ስለዚህ እኛት ምእመናንና ምእመናት ምን ጊዜ ማስተዋል ያለብን ከማድነቃችን ከመቀበላችን ከማጨብጨባችን ልል ከማለታችን በፊት ከመደገፋችንም ሆነ ከመቃወማችን በፊት ቤተ ክርስቲያኒቱ ምን ትላለች የሚለውን ነገር መያዝ ያስፈልጋል ምንድን ነው የምትለው ለምሳሌ አሁን በቅርቡ መላውን ዓለም ያነጋገረው ብዙ ሊቃውንት መልስ የሰጡበት እዛ ውስጥ አልሄድበትም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚለው እኮ የተንጫጫ ነው። ሰምተን ነው ስለማናቅ ነው መዝነው ነው ምዕመናን ነው መዝናችሁ ነው። ብዙዎቻችሁ የተጨነቃችሁት፣ የተንጫጫችሁት የተንጫጫ ነው ሰምተን ስለማናቅ እንግዳ ስለሆነብን፣ ልዩ ትምህርት ስለሆነ ማለት ነው። አሁን ከዳር ዳር አንድ ጊዜ እንደዚህ መንጫጫጥ የመጣ ሰው መለየት ጀምሯል ማለት ነው። ይህን ነው ይዘን መጓዝ ያለብን። መለየት አለብን። ማለት ለጆሮቻችን እንግዳ የሆነ የቱ ነው፣ የሚቆረቁር ትምህርት ያስታውቃል። ሰምተኖ ማናቅ እንግዳ ሲሆንብን ቆም ብሎ መያዝ ያስፈልግ። ወደ መቃወም ሳንሄድ ወደ መቀበልም ሳንሄድ ይሄ ትምህርት የቤተ ክርስቲያኒቱ ነው ወይ ማለት ያስፈልግ። ቤተ ክርስቲያኒቱ ምን እያለች ነው የምታስተምረው፣ በዚህ ዙሪያ የሚለውን መለየት ያስፈልግ። ይህንኑ በተመለከተ ሐዋርያው ቅዱስ ጳውሎስ እንዲህ ብሏል አንትሙሰ መልአክም ሰማይ ለእመ መሐረክሙ ካለአእም ዘመሐርናክሙ ውጉ ዘለይኩን ካስተማርናችሁ ሌላ ትምህርት ያስተማራችሁ ቢኖር የተወገዘ ይሁን የሚል ማለት ነው። ሙሉን ላነበቡ በዚህ ገላትያ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ አንድ ቁጥር ስምንት አሁን ያነበብኩት በግዕዝ ቁጥር ስምንት ላይ እያለሁ እናንተ ግን የእኛን ፍለጋ ተከተሉ እናንተስ ትሪ ቅዱስ ጳውሎስ ነው የእኛን ፍለጋ ተከተሉ የሚለው መምህረ ዓለም ብርሃነ ዓለም ቅዱስ ጳውሎስ መምህረ አህዛብ ይባላል ብርሃነ ዓለም ይባላል እሱና ቅዱስ ጴጥሮስ ብርሃናተ ዓለም ይባላሉ። እናንተ የእኛን ፍለጋ ተከተሉ የእነሱ ፍለጋ ማለት ምንድን ነው? ትምህርታቸው ነው ትውፊታቸው ነው ምክራቸው ነው ተግሳጻቸው ነው የጻፉልን በቃላቸው ያስተማሩን ጽፈው የሰጡን ቅዱስ ጳውሎስና የኛን ሲል ቅዱስ ጳውሎስ የኔን ብቻ አላለም። ምክንያቱም እሱን የመሰሉ ቅዱሳን ሐዋርያትም ስላሉ፣ ስለዚህ የኛን ፍለጋ ተከተሉ ካለ በኋላ እናንተስ እኛም ብንሆን ወይም መልአክ ከሰማይ ወርዶ እኛ ካስተማርናችሁ ወንጌል ሌላ ቢሰብክላችሁ ውጉዝ ይሆን ነው የሚል ይህንን በደንብ አድርጎ ማያዝ ያስፈልጋል። ሐዋርያዊ ውግዘት ነው ሐዋርያዊ ግዝት የተላለፈበት ሌላው ቀርቶ ለዚህ ነው ቅድም ማንም ቢሆን ያልኳቸው ያስተማረው ማንም ቢሆን በምንም አይነት የቤተ ክርስቲያን ማዕረግ ላይ ይገኝ። ምክንያቱም ቅዱስ ጳውሎስ ከዚያም አልፎ እኛ ካስተማርናችሁ ወንጌል ሌላ ቢሰብክ የተባለ ከሰማይ መላክ ከሰማይ ወርዶ እንኳን ቢሆን ያል ገብርኤል ነኝ ሚካኤል ነኝ ሩፋኤል ነኝ ኡራኤል ነኝ ብሎ እም እነዛ ይላሉ ማለት አይደለም እንዲህ ሲባል እንደ በነሱ ስም ብርሃን እንግዲህ፣ ሰይጣን ለክፋቱ የሰማይ ብርሃናዊ መልአክ እስከ መምሰል ይደርሳል ተብሎ። ስለዚህ መልአክ ነኝ ብሎ ከሰማይ የወረድኩ መልአክ ነኝ ብሎ ግን የሚያስተምረው የሚነግራቸው ነገር እኛ ያላስተማርናችሁ እኛ ካስተማርናችሁ ወንጌል የተለየ እኛ ካስተማርናችሁ ነገር እግዚአብሔር የተለየ ከሆነ ያ ውጉዝ ይሁን። ተወግዟል ማለት ትምህርቱም መምህሩም ተወግዟል። ሐዋርያው ቅዱስ ጳውሎስ ነው ያወገዘው። እንዲም ይደግመዋል። አስቀድሜ እንዳልኩ አሁንም ደግሞ ላለሁ ካስተማርናችሁ ሌላ ትምህርት ያስተማራችሁ ቢኖር ውጉዝ ይሁን። ይደግመዋል ሁለት ጊዜ ማለት ነው። በተከታታይ ደግሞ ደጋግሞ ለአጽንኦ ነው። እንግዲህ በዚህ በመጽሐፍ ቅዱስ አስተምሮ መሰረት ነገሮች ሲደጋገሙ አጽንኦ ምን ያህል ጽንዓት እንደተሰጠው አማን አማን እብለክሙ እውነት እውነት እላችኋለሁ። አለአዛር ማርታ ማርታም፣ የሌጌታችን የመድኃኒታችን የኢየሱስ ክርስቶስ አነጋገር ደጊመ ቃል በመጽሐፍ ቅዱስ በቤተ ክርስቲያናችን አስተምሮ ለአጽንኦ ነው። ነገሩን ምን ያህል ትኩረት እንደተሰጠው ጽኑ እንደሆነ ጽኑ እንደሆነ ለማሳየት ደጊመ ቃላል። ቅዱስ ጳውሎስ እንግዳ ትምህርት የሚያስተምሩ ሐዋርያት ካስተማሩት ውጪ ሐዋርያት ከተናገሩት ውጪ ከጻፉት ውጭ ሐዋርያትና ሐዋርያትን የመሰሉ ቅዱሳን አባቶቻችን ሊቃውንተ ቤተ ክርስቲያን ካስተማሩት ውጪ የሚያስተምረውን ትምህርቱንም መምህሩንም አውግዘዋል። ቅዱስ ጳውሎስ ደግሜ እላለሁ የተወገዘ ይሁን ብሏል። ስለዚህ ነው ዕብራውያን 13 ቁጥር 9 ላይ ሌላ ትምህርት አታምጡ ያለው። ለዚህ ነው ሌላ ትምህርት የሚያመጡ ሰዎች የተወገዙ ናቸው። ሌላ ትምህርት የሚያመጡ ሰዎች ብቻ አይደሉም የተወገዘ ትምህርትን የሚቀበሉ ሰዎችን ከውግዘቱ ተካፋይ ነው የሚሆኑት። ሌላ ሊሆኑ አይችሉም። የተወገዘ ትምህርት ተቀብለው የተወገዘ ትምህርት ሰምተው ቅዱሳን ሊሆኑ አይችሉም። ምክንያቱም ትምህርቱ የተወገዘ ስለሆነ፣ የቤተክርስቲያን ትምህርት ስላልሆነ፣ የተወገዘ ትምህርትን የተቀበሉ ሰዎች ከውግዘቱ ነው እንጂ ከቅዱሳኑ ከሐዋርያቱ በረከት ሊሳተፉ አይችሉም። ስለዚህ የራሳችንን መጠበቅ አለብን ማለት ነው እንግዳ ትምህርት ሲመጣ ራሳችንን መጠበቅ መቻል አለብን። ይህንን ቅዱስ ጳውሎስ ደግሞ ደጋግሞ ደግሞ ደጋግሞ ነው የሚያስተምረው። ስለዚህ መምህሩም ትምህርቱም ከተወገዙ እኛም ደግሞ ተቀብለን በማወቅም ባለማወቅም ተቀብለን እዚያን የተረገመ የተወገዘ መምህር ውግዘት ርግማን እኛም ተካፋይ እንዳንሆን መጠንቀቅ አለብን ማለት በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 16ም ላይ የሚተነኮሉ ራሳቸውን የክርስቶስን ሐዋርያት የሚያስመስሉ ዐመፅንም የሚያደርጉ ሐሰተኞች ሐዋርያት አሉና ይላል። ይህም አያስደንቅም፣ ሰይጣን ራሱ ተለውጦ እንደ ብርሃን መልአክ ይመስላልና። መልእክተኞቹም የጽድቅ መላእክትን ቢመስሉ ይህ ታላቅ ነገር አይደለም። ፍጻሜያቸው ግን እንደ ስራቸው ነው ብሎ ነግሮናል። ቅድምም ጠቀስ ለማድረግ ሞክሬያለሁ። አሉ ሐሰተኛ መምህራን የሚተነኮሉ ቤተክርስቲያንን፣ ምዕመናንን፣ ስርዓቷን፣ ትውፊቷን፣ እምነቷን፣ ታሪኳን በማዛራት የሚተነኮሉ ራሳቸውን ደግሞ የክርስቶስ ሐዋርያት እውነተኞች የክርስቶስ ሐዋርያት የሚያስመስሉ ነው ያሉ ግን ዐመፅን የሚያደርጉ ሐሰተኞች ሐዋርያት አሉ ነው ሐዋርያት እውነተኞች ሐዋርያት የመኖራቸውን ያህል ደግሞ ሐሰተኞች ሐዋርያት አሉ ነው የሚለው ቅዱስ ጳውሎስ። እንዴት ሐሰተኞች ሐዋርያት ሊኖሩ ቻሉ ብላችሁ አታድንቁ። ሰይጣን ራሱ የእግዚአብሔር መልአክን የብርሃን መልአክን ይመስላል። ይህም አያስደንቅም፣ ያስደንቅም። ሰይጣን ራሱ ተለውጦ እንደ ብርሃን መልአክ ይመስላል። ስለዚህ ሰይጣን የብርሃን መልአክ መምሰል የመቻሉን ያህል የሱ ማደሪያ የሆኑትን መልእክተኞቹን ደግሞ የጽድቅ መላእክትን መስለው ቢታዩ የሚያስደንቅ ነገር አይደለም። አታድንቁ። ስለዚህ ይሄ ታላቅ ነገር አይደለም፣ ይኖራሉ ነው። በቃ እነዚህ በቤተክርስቲያን ህይወት ውስጥ በቤተክርስቲያን ጉዞ ውስጥ አሉ። ሐሰተኞች መምህራት በነ ቅዱስ ጳውሎስ ዘመንም ነበሩ፣ በቅዱሳን ሐዋርያት ዘመን ነበሩ። ከዚያ በኋላም ደግሞ በሐዋርያውያን አበው ዘመንም ነበሩ። በሊቃውንተ ቤተክርስቲያን በነ ቅዱስ ዮሐንስ አፈወርቅ በነቅዱስ አትናቴዎስ በነ ቅዱስ ጎርጎሪዎስ ዘኑሲስ በነቅዱስ ጎርጎሪዎስ ዘንዚናዙ በእነ ቅዱስ ኤጲፋኒዎስ በእነ ቅዱስ ባስሊዮስ ዘቂሳሪያ በእነሱ ዘመንም ነበሩ። ከዚያ በኋላም በነበረው ዘመን ሁሉ በቤተክርስቲያን ጉዞ ውስጥ አይጠፉ። ምክንያቱም በክርስቶስም ዘመን ነበረው፣ እንደምታቁ ከውስጥ ይሁዳ ነበር፣ ከውጭ ደግሞ ነበሩ። ደግሞ ከውስጥ ካለው ጋር እየተናበቡ ቤተክርስቲያንን ክርስቶስን በሰላሳ ብር የገዙ ከውስጥ አሳልፎ የሚሰጣለ፣ ከውጭ ደግሞ አሳልፈ ስጠኝ ደግሞ የሚላል። ስለዚህ በቤተክርስቲያን ጉዞ ውስጥ ይሄ የሚያቋርጥ ነገር አይደለም፣ የሚያቋርጥ ነገር አይደለም። ስለዚህ እኛን እየለየን መሄድ ያለብን ማለት እንግዳ ነገር እንዳይሆንብን፣ እንዴት እንዲሆኑ በዚህ ክብር ላይ ሆነው እንዴት እሳቸው እንዴት እሱ እንዴት እንዳንል፣ ቅዱስ ጳውሎስ ነገረን። ሰይጣን ራሱ ራሱን አስመስሎ የብርሃን መላእክት አስመስሎ ሊያቀርብ እንደሚችል ስለዚህ የእሱ ሰራተኞች እሱ አድሮባቸው የሚተናኮሉ እነዚህ ሐሰተኛ ሐዋርያት ደግሞ የጽድቅ መልእክተኞች እና እውነተኛ ሐዋርያትን መስለው ቢገለጡ ልብሱን ለብሰው አንደበታቸውን አጣፍጠው ቢቀርቡ ይህ የሚያስገርም ታላቅ ነገር አድርጋችሁ አትዩት ተብለን አትዩት ተብለናልና ራሳችንን ነው ሁልጊዜ ማስተካከል ያለብን ከሰማይ እንኳን ወርዶ ተብለን ከሰማይ እንኳን ወርዶ ድንቅ ተአምር እንደ አስመስሎ ከሰማይ ዱብ ብሎ ወርዶ ካስተማራችሁ ትምህርቱን መዝኑት ነው ይህማ ከሰማይ ወረደ ስለሆነ እግዚአብሔር ነው ብላችሁ አትቀበሉ ቶሎ መዝኑት ያን ትምህርት እኛ ካስተማርናችሁ ቅዱሳን ሐዋርያት ማለት ነው። ካስተማሩት ትምህርት ጋር አንድ ከሆነ ነው የምትቀበሉት። ያንን የሚያጽድቅ ያንን ተቀብሎ ያንን አጽድቆ በዚያ አምኖ የሚናገር ከሆነ ትቀበሉታላችሁ። ከዚያ ውጭ ከሆነ ግን መልአክ እንኳን ነኝ ብሎ ቢመጣ፣ ራሱን የብርሃን መልአክ ስለሚያስመሰል ሳይጣ እንዳትቀበሉ። ውጉዝ ይሁን ያ ያንን ትምህርት የሚያመጣ እኛ ካስተማርናችሁ ውጪ የሚያስተምር እንግዳ የሆነውን ልዩ የሆነውን ትምህርት የሚያመጣው የተወገዘ ይሁን ተብሎ። ስለዚህ በዚህ ዘመን አሁን ይህችን ሰሞን እንደው ስለተወዛገብን ብቻ ሳይሆን እንደምታውቁት ነው በየጊዜው ሰይጣን አጀንዳ ይሰጠናል። በእምነታችን ጸንተን አገልግሎታችንን እንዳናበረክት ጸንተን እንዳንጓዝ ያዋክበናል። የሆነ ነገር የሆነ ስራ ስንጀምር ደግሞ አዲስ አጀንዳ ይሰጠናል። የሆነ ሰው ላይ ያድረና ተደብቆ በቆየ አንድ ደቀ መዝሙሩ ላይ አድሮ ደግሞ የሆነ ነገር አይሰጠናል። በዚያ ስንዋክብ ደግሞ ደግሞ ሆነ እፎ ያልን ማለት ስንጀምር ደግሞ እፎ ማለት የለ በቤተ በቤተም ሲያናግል ደግሞ ሌላ አጀንዳ ይሰጣል። ይሄንን በደንብ አድርጎ መመልከት እና በዚህ መጽናት ያስፈልጋል። በአንደኛ ዮሐንስ ምዕራፍ አራት ቁጥር አንድ ላይ ወንድሞቻችን ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ተብሎ ተነግሯል። መንፈስን ሁሉ አትመኑ ማለት ይሄን በትርጓሚውም ስታዩት መንፈስ የተባለው ትምህርቱ ነው። ትምህርቱን ሁሉ አትመኑ፣ መንፈስ የተባለው ትምህርቱ። ምክንያቱም ወይ በመንፈስ ቅዱስ ነው ወይ በመንፈስ ቅዱስ ነው ትምህርት የሚሰጠው። ስለዚህ መንፈስ ሲባል ትምህርቱ የሚገለጥበት የሚገለጠበት መንፈስ ስለሆነ ከሁለቱ መንፈስ አንዱ ነው የሚገልጠው። ዞሮ እውነተኛ ትምህርት ከሆነ በመንፈስ ቅዱስ ነው የሚገለጠው። ሐዋርያት ያስተማሩት የቤተክርስቲያኒቱ እውነተኛ ትምህርት ከሆነ በመንፈስ ቅዱስ ነው የሚገለጠው። የኢየሱስ ክርስቲያን ትምህርት ካልሆነ ደግሞ በመንፈስ ርኩስ ስለሚገለጥ መንፈስ ብሎ በዚያ በገላጩ ገለጠው እንጂ ትምህርቱን ማለት አትመኑ። ትምህርትን ሁሉ ማንም ሊሆን ይችላል ሲያስተምራችሁ አሜን ወአሜን ብላችሁ አትቀበሉ፣ ያዙት ያዙትና ፈትሹት፣ መርምሩት ነው ይታባል መንፈስን ሁላትም፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ትምህርቱን ማለት ያ ትምህርት የተላለፈ ትምህርት ከእግዚአብሔር መሆኑን የቤተክርስቲያን ትምህርት መሆኑን የሐዋርያት ትምህርት መሆኑን ቤተክርስቲያኒቱ ስታስተምረው ስትገልጠው ስታብራረው የምዕራች ትምህርት መሆኑን መጀመሪያ መርምሩ። እናንተ መመርመር እንዴት ይቻለናል ብትሉ መመርመር ወደሚችሉ ወደ ቤተክርስቲያን ሊቃውንቱ፣ ወደ አባቶቻችሁ ቅረቡ። ኧረ የሰማነው ትምህርት የቤተክርስቲያን ትምህርት ነውን? ጆሮቻችን ሰምተውት የማያውቁት እንግዳ ትምህርት ነው፣ የቤተክርስቲያኒቱ ነው? እንዲህ እስኪ አስተምሩ፣ ለዩልን። ይህን ነገር በላችሁ ጠይቁ። ማለት መርምሩ ማለት መጠየቅም የመመርመር አካል ብዛት መጻሕፍትን በማንበብ ሊቃውንተ ቤተ ክርስቲያንን በመጠየቅ ያንን ነገር መለየት ማለት ለዩ። ለምንድን ነው ይህንን የምላችሁ? አለ ቅዱስ ዮሐንስ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋለና፣ ስለመጡ አሁን እውነተኞች አይደሉም ያሉት ነው እያለን ያ እውነተኞች የቤተ ክርስቲያን የሆኑ የሐዋርያትን ትምህርት ተቀብለው አምነው የሚያሳምኑ ያንን የቤተ ክርስቲያኑ የሐዋርያቱን ትምህርት የሚያስተምሩ ቀጥሎ በመንፈስ ቅዱስ ተቃይንተው በቤተ ክርስቲያኒቱ ጥላ ስር ሆነው የእውነተኛዊቱን ትምህርት የሚያስተምሩት ብቻ አይደሉም አሁን ያሉት። በዓለም ብዙዎች ሐሰተኞች ነቢያት፣ ሐሰተኞች መምህራን ሐሰት ከላይ እንዳየነው ነው፣ ሐሰተኞች ሐዋርያት ዓለሙን ሞልተውታል። ያው እንደምናውቀው ነቢይ መጋቢ ምን ይባል የመሸም የማይሰትን በኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስርም ሆነው ብዙዎች ሐሰተኞች አሁን ዓለሙን ሞልተውታል። ስለዚህ አሁን ቆም ብለን ያዳመጥነውን ሁሉ ቶሎ ብለን ከመቃወምም፣ ቶሎ ብለን ከማጨብጨብ ልል ከማለትም ማጣሪያ ያስፈልገናል። ለልቡናችን ማጣሪያ ያስፈልገል። አጣርተን ነው የምናስገባው ማለት፣ አጣርተን በደንብ ካጣራን በኋላ ወደ የሚገባውን እናስገባዋለን። የቤተክርስቲያን የሆነውን ወደ ልቡናችን እናስገባዋለን። መግባት የሌለበትን ደግሞ አውጥተን እንጥለዋለን። የተወገዘ ስለሆነ የቤተክርስቲያን ስላልሆነ ሐዋርያት ያስተማሩት ስላልሆነ ለምሳሌ ቤዛዊት ዓለም አይደለችም የተባለው ደግሞ የቤተ ክርስቲያኒቱ ስላልሆነ ነው። የቤተ ክርስቲያኒቱ አይደለም እንግዳ ትምህርት ነው። ስለዚህ እንግዳ ትምህርት ስለሆነ ብዙዎች ጆሮቸው ላይ ነው ያቆሙት። ወደ ልባቸው ሳያስገቡ ጆሮቸው ላይ አቁመው ነው ያጣሩት። እና ሲጣራም ብሊቃውንቱን በምንም ሲገለጽ ያው እንደቀፈፈ ነው ሆነ ማለት መጀመሪያውንም ቀፎን አለ ጆሮአችን። በኋላ ደግሞ ሲጣራ እውነት ነው። ስለዚህ ጣል ነው ማለት ነው። አውጥተን ነው የምንጥለው። አውጥተን እንጥለዋለን። ያንን ያስተማሩት ደግሞ በቤተክርስቲያን በራሳቸው እንግዲህ እንግዲህ ዳ ጸልሳንም ከሆነ ራሳቸውን አስተካክለው አርመው እንግዲህ ቅዱስ ሲኖዶስ በሚሰጠው መመሪያ መሰረት የሚስተካክሉ ይሆናል ማለት ነው። እሱ የኛ ጉዳይ አይደለም። ከዛ በኋላ ያለ ትምህርቱን ግን የመለየት ማንም ያስተምረው ማንም እነከኔ ናቸውና እዚህ የማዕረግ ላይ ያሉ ናቸውና ብለን አሜኑ አሜን አንልም ማለት ነው። ምንም አይነት ምን ትምህርት አጣርተን የምናስገባው ነው። ስለዚህ ነው መርምሩ ከእግዚአብሔር ሆነው እንደሆነ መናፍስት ማለት ትምህርቱ ትምህርቶቹ የሚተላለፉት በየሚዲያው አሁንማ፣ በማህበራዊ ሚዲያ መምህሩ በዝቷል። እንደምታውቁት መምህራንን የምንል በዝተናል። ሁሉ አስተማሪ ሆኗል። አሁን ሁሉ አብራሪ ሆኗል። የሚያብራራ ሁሉ፣ የሚናገር ሁሉ የሚያስተምር ሆኗል። ይሁን እንግዲህ፣ እዛ ላይ ባንቃወምም፣ ትምህርቱን ግን ማጣራት ያስፈልገናል።